ትራኦሬ ቡርኪና ፋሶ ከአለም ዋንጫ ማጣሪያ ውጭ ለምን እንደሆነች ማብራሪያ ጠየቁም። ካፒቴን ትራኦሬ ቡርኪና ፋሶ እንዴት ከአለም ዋንጫ ማጣሪያ ውጭ እንደሆነች ፊፋ ማብራሪያ እንዲሰጣቸው ጠየቁም። ቡርኪና ፋሶ ባለፈው ሰኞ ከኢትዮጵያ ጋር ባደረገችው ግጥሚያ ሶስት ለአንድ ስታሸንፍ ለዓለም ዋንጫ የማለፍ እድል እንደሚኖራት ጥርጥር አልነበራትም። ይሁንና የአፍሪካ የእግር ኳስ ፌዴሬሽን ካፍ አዲስ ባወጣው መመሪያ ይህንን ሕልሟን አጨናግፏል። ለዚህ ምክንያቱ ደግሞ ኤርትራ ናት። የኤርትራ ብሔራዊ ቡድን በአለም ዋንጫው ማጠሪያ ላይ ባለመሳተፉ የተነሳ ካፍ ለአለም ዋንጫ በሚያልፉት ቡድኖች ላይ አዲስ ህግ አውጥቷል። ጉዳዩን ግልጽ ለማድረግ ያህል በአፍሪካ ውስጥ 54 ሀገራት የሚገኙ ሲሆን ካፍ እነዚህን በዘጠኝ ምድብ ከፋፍሎ በእያንዳንዱ ምድብ ውስጥ ስድስት ሀገራት እንዲደለደሉ አድርጎ ነበር። ነገር ግን የኤርትራ በምትገኝበት ምድብ አምስት ውስጥ ኤርትራ ውድድሩን በሙሉ ባለማከናወኗ የተጋጠሙት አምስቱ ሀገራት ብቻ ናቸው። ካፍ ባወጣው አዲስ መመሪያ ሁለቱም ካፍ ባወጣው አዲስ መመሪያ ሁሉም ሀገራት ተመሳሳይ እድል እንዲያገኙ በሚል ከየምድቡ ውስጥ መጨረሻ ደረጃ ላይ የተቀመጡት ሀገራት ውጤት ውድቅ እንዲሆን ወስኗል። ማለትም ኢትዮጵያና ቡርኪና ፋሶ በሚገኙበት ምድብ መጨረሻ የተቀመጠችው ጅቡቲ ስትሆን ከእሷ ጋር የተደረጉ ጨዋታዎች ውጤት አይቆጠርም። ቡርኪና ፋሶ በምድብ ውስጥ ጅቡቲን በሜዳዋና ከሜዳ ውጭ በማሸነፏ ሀያ አንድ ነጥብ አግኝታ የነበረ ቢሆንም በአዲሱ መመሪያ የጅቡቲ ውጤት ስለማይቆጠር አሁን ይህ ነጥቧ ወደ አስራ አምስት እንዲቀነስ ተደርጓል። በሌላ በኩል ይህ አዲሱ መመሪያ ናይጄሪያን ጠቅሟታል። በምድብ ሶስት የምትገኘው ናይጄሪያ ከቡርኪና ፋሶ ጋር እኩል ነጥብ ብታገኝም በጎል ብዛት በመበለጧ ከአራቱ ምርጥ ሁለተኛ አንዷ ለመሆን ትችላለች። በመሆኑም ከጋቦን ከዲሞክራቲክ ሪፐብሊክ ኮንጎ እና ካሜሮን ጋር ተጋጥማ ወደ ዓለም ዋንጫው ለማለፍ የሚያስችል እድል አግኝታለች። እነዚህ አራት አገራት በሚቀጥለው ህዳር ወር በሞሮኮ በሚያደርጉት ግጥሚያ አንደኛው ወደ 2026 የዓለም ዋንጫ የሚያልፍ ይሆናል። ይህ ጉዳይ የቡርኪና ፋሶን ፕሬዚዳንት ካፒቴን ኤብራሃም ትራኦሬን አላስደሰተም። ፕሬዚዳንቱ ናይጄሪያ በእኛ ኪሳራ እንዴት ይህን እድል ልታገኝ ቻለች? በሚል ካፍና ፊፋ ማብራሪያ እንዲሰጧቸው ጥያቄ አቅርበዋል። ከተገለጸው ውጭ የዓለም ዋንጫ ማጣሪያ አሰራር በተመለከተ በተለይ ፊፋ ዝርዝር ገለጻ እንዲያቀርብላቸው በይፋ ጥያቄ ማቅረባቸውን የቡርኪና ፋሶ ጋዜጦች ዛሬ ካቀረቡት ዘገባ ተመልክተናል።